ጤና ይስጥልን። እንደምን አላችሁ? ደህና ናቸው ወይ? ይሄ ምንጣፍ ናዝሬት ልንጭነው ነው። ናዝሬት ልንጭናው ነው። ከዛ በኋላ እንትኑ የት አለ? መጋረጃ፣ መጋረጃ አላቸው። አንድ የምንድን ነው መጋረጃ፣ የፍረንች ዶር ና፣ እንዲህ ዘርጋው። አልጋ ልብሶ። እኔ እኮ ጫማ ስላረኩ ነው ያልገባሁት። አሳያቸው። እሺ እኔ እስቲ ያስተካክሉ እናሳየ ዘርጊው የ የመስኮት ነው እ ይሄ የመስኮት መጋረጃ ነው ማለት ነው። ይኸው መጋረጃው። ይኸው ማቴሪያሉ ነው ማሳያችሁ። ይኸው ከዛ ይሄ ደግሞ ስሱ ነው። ይሄ ስሱ ነው። ከዛ ያኛው ወፍራሙ ነው ማለት ነው። ሶ እና ዘርጋለኝ ወደ እኔና አልጋ ልብስም አንድ አዘዋል። ይኸው አልጋ ልብሱ ይሄ እና አንድ አልጋ ልብስ፣ አንድ መጋረጃ፣ አንድ ምንጣፍ። ሌላ ደግሞ ምንድነው የነፃነት ሱቅ እቃ ነው አይደል? እሱ ሳትፍቱት ካርቶኑ እዳ ነው። ይሄ ምንጣፉ፣ ይሄ አልጋ ልብሱ። ይሄ ናዝሪት አዘውን ነው። እንጭንላቸው ከመጫኑ በፊት ቆቶላን ሰው ብዬ ነው።